የዘውትር ተመልካቾቻችን በያላችሁበት የተለመደው ሰላምታችን ይድረሳችሁ እያልን ለዕለቱ ያጠናቀርንላችሁ ዜናዎቻችን ይዘን መተናል። እስከ ዜናዎቻችን ማጠቃለያ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን ወደ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ማጫጭሮቹን በማስቀደም የምንጀምር ይሆናል። በሸዋ ግንባር የሚደረግ ትንቅንቆች ሲቀጥሉ ያገዙ ሰራዊቶች በተወሰደባቸው እርምጃ ከፍተኛ ኪሳራ አስተናግዷል። በኢትዮጵያና ኤርትራ መሐል ግጭት ከተከሰተ ለቀጠናው ከባድ መዘዝ እንደሚያመጣ አንድ ዓለም አቀፍ ተቋም አስጠነቀቀም በሸገር ከተማ አስተዳደር በርካታ መምህራን የስራ ማቆም አድማ ላይ ናቸው። በሶሪያ በተቀሰቀሰው ግጭት በሁለት ቀናት ውስጥ ከአንድ ሺህ በላይ ሰዎች መሞታቸው ተገለጸ። እነዚህና ሌሎችን በዝርዝር የምንመለከት ነው የሚሆነው። እስከ መጨረሻው ድረስ አብራችሁን ቆዩ። ቀዳሚ ወደ አደረግነው ዜናችን ስናልፍ በዛሬ ቀን 36ኛ 2017 ዓ ምት ለዲት 12 ሰዓት ጀምሮ የአማራ ፋኖ በጎጃም ጎጃም አገው ምድር የፍሬም ማጥናፎ ብርጌድ ሻለቃ ተርቦች ባደረጉት የተጠና ልዩ ኦፕሬሽን ብዛት ያለው ወራሪ የብርሃኑ ጁላ ጦሩን ጨምሮ ከገዘራ ቀበሌ ላይ የነበረው ተመክሮ አይድን ባንዳ አዛይ አድማ ሚኒሻና ፖሊስ ሰራዊት ከእነ ተተኪ ባንዳ አዲስ ምልምል ሰልጣኞቻቸው ሙሉ በሙሉ እንዲደመሰሱ ተደርገዋል። ይህ ከቀራት በፊት ከየቦታው ተለቃቅመው ወደ ወረዳዋ የገጠር ከተማ ገዘኸራ ገብቶ የነበረ የጠላት ኃይል ዛሬ በቀን 36ተኛ 2017 ዓ ም ህዝቡ ከቤተ ክርስቲያን መልስ በማስገደድ ገዘኸራ ላይ ብልጽግናን የሚደግፍ ፋኖን የሚያወግዝ ሰልፍ ለማድረግ አስቦ ሰፊ ስራ እየሰራ የነበረ ሲሆን ይህንን የጠላት እቅድ ቀድመው ያወቁት የአማራ ፋኖ በጎጃም ጎጃም አገው ምድር ኤፍሬም አጥናፉ ብርጌድ ዋና ጦር መሪ የመቶ አለቃ ለአለም ጌታነህ በሰጡት ስምርት መሰረት ወደ ቦታ የተንቀሳቀሱትን ኤፍሬም አጥናፎ ብርጌድ ሻለቃ ተርቦ ሰልፍና ስብሰባ ከህዝባችን ጋር ሳይሆን ቀደም ሲል በዚህ ብርጌድ ከተሸኙት አለቆች ከእነ ሞገሴና ብዙ መሰሎቻቸው ጋር ይሁን ሲሉ ሰባ ሶስቱን የጠላት ሙጃ ሰራዊት ወደማይመለስበት ሸኝቶታል ይቺ በሀምሳ አለቃ ማስተዋል ታደለ ሀምሳ አለቃ ፈንታውንና ፋኖ ዘመነ አዲስ እየተመራች ጎን ሳይቀድ ገዛሀራ ቀበሌ ገብታ የተሰጣትን ግዳጅ በብቃት አሳክታ በሌሊት ልብ የሚያ ሞቅ ብስራት ያደረሰችን ተርብ ሻለቃ ከዚህ ቀደም ከ31 ጊዜ በላይ ወደ ቀጠናው ተንቀሳቅሶ የነበረ የጠላት ኃይል ጋር ተፋልማ 31 ጊዜ ሁሉ ከፍተኛ ድል ከማስመዝገባ በተጨማሪ በክፍለ ጦራችን ስር ከሚገኙ ማለትም ከአማራ ፋኖ በጎጃም ጎጃም አገው ምድር ሶስተኛ ክፍለ ጦር በዳንግላ ከተማ የቢት ወደድ መንገሻ ጀንበሬ ብርጌድ ጋር በመናበብ በዳንግላ ወረዳ ጫራ ጊሳና ባርቢሻቢ አካባቢዎች ሰፍኖ የነበረ ጠላትን አይቀጡ ቅጣት ወጣት በቀን 28 አራተኛ 2017 ዓ.ም ጊሳ አካባቢ ከመቶ በላይ የጠላት ጦር የተደመሰሰበት ኦፕሬሽን ጨምሮ ብዙ ግዳጆችን በታላቅ ጀብድ ያሳካች የብርጌዷ ፍርጥናት ጠላት ተጨማሪ ጦር ከአዲስ ቅዳም ከተማ ማንቀሳቀስ አስቦ የነበረ ሲሆን የብርጌዷ ዋና ጦር መሪ መቶ አለቃ ለአለም ጌታ ነው የመሩት። የኤፍሬም አጥናፉ ብርጌድ አለቃ ረመጥ ጦር ከአማራ ፋኖ በጎጃም ጎጃም አገው ምድር ሶስተኛ ክፍለ ጦር በሳትማ ዳንግላው የቀኝ የቀኛ አዝማች ስሜነህ ደስታ ብርጌድ ግስሎቹ ጋር በመናበብ አዲስ ቅዳም ከተማ ድረስ በመግባታቸው ጠላት አድጓሚ ተራራ ምሽጉ ውስጥ ተወስኖ በውርድን ብር ተኩስ፣ ሞርተር፣ ዙ 23 ብቻ እየወረወረ ባለበት ቀዝቅዞ እንዲቀመጥ ተደርጓል። ይህ የቀዘቀዘ የጠላት ጦር አድጓሚ ተራራ ላይ ተቀብሮ በወረወረ የሞርተር ቁምቡላ ዛምብላ ቀበሌ ላይ ህጻን ቀረብሽ አዲሱ የተባለች ሕፃን ጨምሮ የተወሰኑ ግለሰቦች ከባድና ቀላል የመቁሰል አደጋ ደርሶባቸዋል። አዲሱም በምዕራብ አቅጣጫ በየቦታው የወደቀውን የጠላት ጦር ሰብአዊነት አስገድዷቸውን ለመቅበር በወጡ የገዘሃራና ሀራና አካባቢያ ማህበረሰባችን ላይ ከሞት የተረፈ ቁስለኛ የጠላት ኃይል በከፈቱ የእሩምታ ተኩስ ሶስት ንጹሀን ወገኖቻችን በግፍ ሲረሽኑም ብዙዎች ቁስለኛ ሆነዋል። በሌላ በኩል ጫራን አቋርጦ ወደ ገዛሀራ ሊገባ የነበረው ጠላት በአማራ የብረት በሮቹ የአማራ ፋኖ በጎጃም ጎጃም አገው ምድር ሶስተኛ ክፍለ ጦር ቢትወደድ ወደድ መንገሻ ጀምብሬ ብርጌድ ትንታጎቹ በሌሊት በመውጣት መንገዱን እሾ ስላደረጉበት የገዛሃራ ቅዱላን ዳንግላ ላይ ሆኖ እንዲያገኘው ተገዷል። አጠቃላይ በዛሬው የሌሊት ኦፕሬሽን እስከ ጠዋቱ አንድ ሰዓት ተኩል ድረስ የተረጋገጠ 29 ክላሽንኮቭ መሳሪያ የተገኘ ሲሆን ከ73 በላይ የጠላት ኃይል እስከ ወዲያኛው ሲሸኝ የተወሰነ ቆስለኛ ምርኮኛ ተይዟል። ከሞተ ከቆሰለ እና ከተማረከ የጠላት ኃይል ውስጥም አብዛኞቹ የአድማ ሚኒሻ እና ፖሊስ አባላት መሆናቸው ማረጋገጥ እንደተቻለ የሻለቃ ህግ ግንኙነት ፋኖ ሰናይ ጸጋ ከቦታው አረጋግጧል። በሸዋ ግንባር የሚደረግ ትንቅንቆች ሲቀጥሉ የአገዛዙ ሰራዊቶች በተወሰደባቸው እርምጃ ከፍተኛ ኪሳራ አስተናግዷል። የካቲት 32 2017 ዓም የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ድል የራቀው የብልጽግና አገዛዝ እስከ መጋቢት 30 ፋኖን እደመስሳለሁ የሚል የህልም ቅዠት ወጥኖ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በሚያስተዳድራቸው በሁሉም ቀጠናዎች በወከባ ያሰለጠነውን ለብለብ ሰራዊት በከፍተኛ ሁኔታ የሚያሰማራው በተወሰደበት እርምጃ ሞትና ቆስለኛ ተደርጓል። ለተከታታይ ሁለት ሳምንታት በኤፍራታና ግድም አጣዬ፣ አፌሶን ግሸ ራቤል፣ አንኮበር፣ ሸዋሮ ቤት ከጠላት ሰራዊት ጋር ከፍተኛ ትንቅንቅ ያደረገው እዙ ውጤታማ ድል ተቀዳጅቷል። በፋኖ ለማስማማው የሚመራው የእዙ ቃኝ ቡድን በጠላት ላይ በወሰደው እርምጃ በርካታ የብልጽግና ሰራዊት የተደመሰሰ ሲሆን የአርበኛ መሐመድ ቢሆነኝ ኮር ደጃዝማች ተሰማ እርገጤ ክፍለ ጦር በከይሳያ በመስቀል በር በበርገቢያና ጊምሎዋ ከፍተኛ እንቅስቃሴ እያደረገ ይገኛል። በዚው በዚሁ ግንባር አጼ አምደ ጽዮን ኮር ሰባት ለሰባ ክፍለ ጦር በካራ ሎጎማ በብርቄቱና በአላላ ከፍተኛ ትንቅደጉ በማድረግ ላይ ሲገኝ ከአባት አርበኛው ጋር በጥምረት ያገዛዙን ሰራዊት እየወቁት ይገኛሉ። በተመሳሳይ መሐመድ ቢሆነኝ ኮር አስቴ ጉማ ተራራ ክፍለ ጦር መንዝ ወዥድና አርብ ገበያ ተላላኪ የብልጽግና አድማ ብተናና ሚኒሻን እያጸዳው ይገኛል። በበርካታ ግንባሮች ኪሳራ እያስተናገደ የሚገኝ የብልጽግና ሰራዊት አንድ አይሱዙ ቅልብ ሚኒሻ እና አድማ ብተና ከመሀል ሜዳ አስነ ተነስቶ ወደ መስቀል በር በርጊቢ በመጓዝ ላይ ያለ በተወሰደበት የደፈጣ እርምጃ ዋሳ ላይ ገደል መግባቱ ታውቋል። ከአስር በላይ ሲሞቱ የተቀረው ቁስለኛው ነው መሀል ሜዳ ጤና ጣቢያን አጨናንቆ ይገኛል። በድል የቀጠለው የሸዋ ግንባር ታሪካዊቷ እንኮበር ከተማን ጨምሮ ደብረ ብርሃን ዙሪያ የሚንቀሳቀስ አጼ ዘርዓ ያዕቆብ ክፍለ ጦር ቡልጋ ኃይለማርያም ቱለፋ ዙሪያ ሰርገው በመግባት በወሰዱት እርምጃ ጠላት ላይ ከፍተኛ መደናገጥ ፈጥሯል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የአውደ ውጊያ ግንባሩን እያሰፋ በሁሉም ግንባሮች ከፍተኛ ድል እያስመዘገበ ይገኛል። ግጭቱ ከፈነዳ ከተቋሙ አልፎ ለአውሮፓ መዘዝ አለው ተባለ። በኢትዮጵያና ኤርትራ መሀል ግጭት ከተከሰተ ለቀጠናው ከባድ መዘዝ እንደሚያመጣ አንድ ዓለም አቀፍ ተቋም አስጠነቀቀም። ተቋሙ ግጭቱ ከፈነዳ የኢትዮጵያ ውስጥ ቀውስ ይባባሳል ሲልም ተደምጧል። ከዚህ በተጨማሪ በድንበርና በባህር በር ጉዳይ አገራቱ ድርድር እንዲያደርጉም ጠይቋል። ከሊንግዲን የተባለ የኔዘርላንድ የምርምር ተቋም የኢትዮ ኤርትራን ሰሞንኛ ውጥረት አስመልክቶ ማስጠንቀቂያ ማውጥቷል። ተቋሙ ሁለቱ አገራት ወደ ግጭት እንዳይገቡ የአውሮፓና አፍሪካ ህብረት ጨምሮ ሀያላን ሀገራት በዲፕሎማሲ ጫና እንዲያደርጉም ጠይቋል። ኢትዮጵያና ኤርትራ ወደ ግጭት ከገቡ ከባድ ቀውስ ሊፈጥር ይችላል በማለት ተናግሯል። ተቋሙ የአውሮፓና አፍሪካ ህብረት ሁለቱን ሀገራት ችግሯቸውን በሰላም እንዲፈቱ የዲፕሎማሲ ስራ እንዲሰራም ጥሪ አቅርቧል። ሁለቱም ሀገራት ተቃዋሚዎችን ከመርዳት ይታቀቡ ያለም ሲሆን በድንበርና በባህር በሩ ጉዳይ ንግግርን እንዲጀምሮም ጠይቋል። በየካቲት አጋማሽ በኤርትራ ወታደራዊ ግዳጅ መታወጁን ያስታወሰው ተቋሙ ይህም በሀገሪቱ መሀል ግጭት ሊቀሰቀሱ ይችላል የሚኖኑም መላምት የሚያጠናክር ነው ብሎታል። ግጭቱ ከተቀሰቀሰ በቀውስ ውስጥ ለሚታመሰው የአፍሪካ ቀንድ ቀጠና ተጨማሪ ራስ ምታት ነው ያለ ሲሆን ከቀጠናው አልፎ ለአውሮፓም መዘዝ ይዞ መምጣቱ አይቀርም ብሏል። ኤርትራ የዐብይ አህመድን የባህር በር ፍላጎት እንደ ስጋት ተመልክተዋለች የሚለው የተቋሙ የማስጠንቀቂያ ሪፖርት ከግብጽ ጋር የምታደርገውን ግንኙነትም የዚህ ስጋት ውጤት እንደሆነ አንስቷል። በሸገር ከተማ አስተዳደር በርካታ መምህራን የስራ ማቆም አድማ ላይ ናቸው። በኦሮሚያ ክልል በሸገር ከተማ አስተዳደር ስር በሚገኙ በርካታ ትምህርት ቤቶች የሚያስተምሩ መምህራን ረቦ የካቲት 26 ቀን 2017 ዓም ጀምሮ በስራ ማቆም አድማ ላይ እንደሚገኙ መምህራንና የተማሪ ወላጆች ተናግረዋል። መምህራኑ ለስራ ማቆም አድማው መነሻ የሆነው ጥያቄዎቻችን ምላሽ አለማግኘታቸውና ጥቅማቸውን የሚጎዳ አሰራር መጀመሩ ነው ብለዋል። ለደህንነታቸው እንደሚሰጉ በመግለጽ ስማቸው እንዳይጠቀሰ የጠየቁን አስተያየት ሰጪዎች አድማው ከአንደኛ እስከ ሁለተኛ ደረጃ እና መሰናዶ ድረስ ባሉ በርካታ ትምህርት ቤቶች ውስጥ የመማር ማስተማር ሂደቱ እንዲቋረጥና እንዲስተጓጎል ማድረጉንም ገልጸዋል። በሶሪያ በተቀሰቀሰው ግጭት በሁለት ቀናት ውስጥ ከአንድ ሺህ በላይ ሰዎች መሞታቸው ተገለጸ። በአዲሱ የሶሪያ ጸጥታ ኃይሎችና ና በቀድሞው የበሽር አልአሳድ መንግስት ታማኝ ተዋጊዎች መካከል በተቀሰቀሰው ግጭት ና የበቀል ግድያ በሁለት ቀናት ውስጥ ከአንድ ሺህ በላይ ሰዎች መሞታቸው ተገልጿል። መቀመጫውን በብሪታንያ ያደረገው የሶሪያ ሰብአዊ መብት ታዛቢ ቡድን እንዳስታወቀ ከሟቾች መካከል 745 የሚሆኑት ንጹሐን ዜጎች ሲሆኑ 125 የሶሪያ ጸጥታ ኃይሎችእና ና 148 የአሳድ ታማኝ ታዋቂዎች ተገድለውበታል ሲል አስታውቋል። ይህ የበርካታ ሰዎችን ህይወት የቀጠፈው ግጭት በታህሳስ ወር የሶሪያ መንግስት ኃይሎች የአሳድ አማጽያን አስወገዱ ወዲህ እስከፊው ግጭት መሆኑንም የሰብአዊ መብት አዛቢ ቡድኖ ገልጿል። ባሳለፍነው ሐሙስ የበሽር አላሳድ ታማኝ ኃይሎች በሀገሪቱ የባህር ጠረፍ አካባቢ ላታኪያ በተባለችው ከተማ የመንግስት የጸጥታ ኃይሎች ለደህንነት ስራ እየተንቀሳቀሱ ባሉበት ድንገት በከፈቱት ጥቃት ግጭቱ መቀስቀሱ ይታወሳል። ለዕለቱ ያጠናቀርንላችሁ ዘገባዎቻችን በዛ አጠናቀናል። በሌላ ሰዓት፣ በሌላ ርዕሰ ጉዳይ ደግመን እስከምንገናኝ ድረስ መልካም ቆይታ እንዲሆንላችሁ ተመኘን። እንዲሆንላችሁ ተመኘን። እንዲሆንላችሁ ተመኘን።